ሰላም ጋይስ እንዴት ናችሁ አለው እኔ በጣም ደህና ነኝ ነኝ ኤፍ ዋይ ፒ ላይ በጣም ሲመላለስ የነበረ የፌስ ማስክ ነው እና ዛሬ አብረን እንድንሞክረው ነው የምጠቀመው እንቁላል አንድ እንቁላል ነው ቢጫውን ፓርት ሳይሆን ነጩን ፓርት ነው የምጠቀመው ከዛ ቡና አደረግኩበት ሁለቱም በመቀላቀል ፊቴን እቀባዋለው መጀመሪያ ከዛ ከቀባሁት በኋላ ሶፍት አደርግበታለሁ ሶፍቱን ከለጠፍኩት በኋላ ደግሞ ድጋሚ ማስኩን አደርግበታለው ማለት ነው ብዙዎቹ ሲሰሩት በጣም ሳትስፋይድ የሆነ ፌስ ማስክ ነው። ማለት ለውጥ የምታዩበት ፌስ ማስክ ነው። ቡናም እንደምታውቁት ጥቅም አለው፣ እንቁላልም እንደዛው ጥቅም አለው። ይሄ ሆም ሜድ ነው። ምንም የሚጎዳው ነገር አለ አይመስለኝም፣ እና ብቻ ሞክሬዋለሁ። ይሄ ፓርት በጣም ነው የሚያስቀው። ላይክ ፊታችሁን ሰርጀሪ ተሰራችሁ ነው የሚያስመስለውና በዛ ላይ መሳቅ የለም ምን የለም መብላት የለም። የጠጣሁት ራሱ በስትሮ ነው ውሃ የጠጣሁት እና ሰላሳ ደቂቃ ብለው ነው የሰሩት አብዛኞቹ፣ ግን ሰላሳ ደቂቃ አይደርቅም መኑኝ አርባ አምስት ደቂቃ ነው እኔ ቆየሁት። በአርባ አምስት ደቂቃ ውስጥ ነው የደረቀልኝ ማለት ነው። ልክ ሲደርቅ ጭምድድ ያደርጋችኋል ፊታችሁን ራሱ ያሳክካችኋል ምናምን እና ልክ ሲደርቅ ቀስ ብላችሁ መላጥ ነው ማለት ነው ስትልጡት በተለይ አፍንጫችሁ አካባቢ ነው ለውጥ የምታዩት፣ ነጫጭ ነገር ያላችሁ ሰዎች ምናምን፣ በተለይ እዛ ጋ አካባቢ ነው ለውጥ የምታዩበት። ግን ያልተመለሰልኝ ጥያቄ ወይም ደግሞ ያልገባኝ የዚህ ፌስ ማስክ ጥቅም መቼ ነው ለውጥ የሚታየው? ላይክ በአንድ ቀን ነው፣ በአንድ ቀን እኔ ፊቴን ስሙዝ አድርጎልኛል፣ እውነት ለመናገር ከዛ አፍንጭ ላይ ደግሞ ነጫጭ ነገሮችን እነሱን አንስቶልኛል፣ እውነት ለመናገር። ግን ይሄ ለስንት ጊዜ ነው በተደጋጋሚ መደረግ ያለበት የሚለው ጥያቄው አልተመለሰልኝም። የምታውቁ ሰዎች ትመልሱልኛላችሁ ብዬ አስባለሁ፣ ኮሜንት ላይ። እዚህ ጋ ስትልጡ ቀስብላችሁ ላጡት፣ ጸጉራችሁ አካባቢ፣ ቅንድባችሁ አካባቢ ተጠንቀቁ ማለት ነው። ከዛ ስጨርስ እኔ እንደዚህ ቀስ ብዬ ልጫለው። ደርቆልኝ ነበረ። አንድ ቦታ ብቻ ነው ያልደረቀው። ከዛ ታጥቤ መጣሁኝ። ይህን ይመስላል ፊቴ። በጣም ነው ስሙዝ የሆነው። ሞክሩት፣ ትወዱታላችሁ ባይ